ሰላም ውድ ተመልካቾች እንዴት ናችሁ? ዛሬ እንደዚህ ቆንጆ ለሻይ ለቡና ቁርስ የሚሆን መክሰስ የሚሆን ነገር ይዤላችሁ መጥቻለሁ። ተከታተሉኝ። እዚ በመጀመሪያ ግማሽ ብርጭቆ ስኳር እንጠቀማለን። ቀላል የሆነ እንዲሁም ደግሞ አሪፍ የሆነ ነገር ነው ውድ ተመልካቾች፣ ስሩና ሞክሩት። እዚ በተመሳሳይ ግማሽ ብርጭቆ ዘይት፣ ከዛም አንድ ብርጭቆ ውሃ እጠቀማለሁኔ እናንተ ወተት መጠቀም ትችላላችሁ የማትጾሙ ሰዎች እኔ አሁን የገና ጾም ስለሆነ ወተት አልጠቀምም ከወተት ውጭ ነው የምጠቀመው እዚጋ ፓኒላ ትንሽ ፓኒላ እንጠቀማለን ለሽታ ፈሳሹ ነው ያለኝ ትንሽ ጨምሬበታለሁ ተመልካቾች እዚጋ ደግሞ ትንሽ ጨው እዚጋ የእንሱን ታውቃላችሁ አረብ ሀገር የምትኖሩ ልጆች የእንሱን እንጨምራለን ሽታ አድርገን እንግዲህ ኢትዮጵያ ምን እንደሚባል አላውቅም እዚህ ጋር ሰሊጥ አለ ብቻ ከሙን የመሰለ ነገር ነው። ሽታው ይዛኛው ለየት ይላል። በአረበኛ ኢንሱን ይባላል። በጣም ፍቱም መድኃኒት ነው፣ በነገራችን ላይ እንዴ ሻያ ፍልቶ መጠቀም ለሆድመም መም ለምን በጣም አሪፍ ነገር ነው፣ ለሕጻናቶችም እንዲሁም ምግብ በልተን ምግብ የበላ ነው ምግብ አልሰራልን ሲል እሱን እንዴ ሻያ ፍልቶ መጠቀም በጣም ቆንጆ ነው። እንግዲህ አንድ ላይ ካዋህር ነው እና ስኳሩን ካማሟን በኋላ እንደምታወት ይኸው ሁለት ብርጭቆ ዱቄት ተጠቅም ያለው። እዚጋ ቢኪን ባውደር አለ። ግማሽ የሾርባ ማንኪያ ቢኪን ባውደር ተጠቅም ያለው እንደምታዩት ግማሽ ነው። እንግዲህ ይህንን አብረን ካዋሃር ነው በኋላ የሚያስጨምረን ያክል ዱቄት መልሰን እንጨምራለን። እያየን ነው ዱቄታችንን የምናደርገው ተመልካቾቼ ለቤት አዲስ የሆናችሁ ስራዬን የወደዳችሁ ላይክ እና ሰብስክራይብ በማድረግ ቤተሰቡ ነው። ነባሮች እንዴት ተለመደው ላይክ፣ ሼር ኮሜንት በማድረግ አበረታቱኝ። ለምታ አበረታቱ ደግሞ ከልብ ነው ማመሰግነው። እንግዲህ እንደምታዩት ሶስተኛ ብርጭቆ ዱቄት እየጨመርኩ ነው። ስንለካ በተመሳሳይ ብርጭቆ መለካት አለብን ውድ ተመልካቾች። እንግዲህ እንዳያችሁት እንደዛ አድርጌ አንድ ላይ እያዋሃርኩ ነው አሁንም ከሶስት ብርጭቆ ነው ግማሹን ጨምረው ግማሹን ስላልጨመርኩት ነው እያየሁ እንዳይወፍር ሶስተኛውን ብርጭቆ እያየን ነው የምናደርገው አሁንም ትንሽ ያስፈልገዋል እንግዲህ ሶስቱንም ብርጭቆ ጨረስን ማለት ነው እንጨምርበታለን አሁን ይሄን እንትን መምሻውን አስለቅቅና በእጄ ዱቄቱን እየጨመርኩኝ አሸዋለሁ። ብዙ ማሸት አይጠበቅብንም ውድ ተመልካቾች። ስለዚህ የቀረውን ዱቄት እንደዚህ እያደረግን እያየን እንጨርሳለን። እንግዲህ በዚህ መልኩ አብረን እናዋህደዋለን። እንዳልኳችሁ ለመክሰስ ከሻይ ጋር ከቡና ጋር ይሆናል። በጣም ተወዳጅ ምግብ ነው። በአረብ ሀገር ምግብ ሳይሆን ያው እንደ ጣፋጭ ነገር ስለሆነ ከሻይ ጋ ምናምን እንደ ነው የሚቀረበው፣ እና እኛም ለመክሰስ ከሻይ ጋ እንደዚህ ቡና ሲፈላ ከቡና ጋ አድርገን መጠቀም እንችላለን። ስራውም ቀላል ነው። ኢትዮጵያ ላላችሁ ሰዎች፣ አረብ ሀገር ያላችሁ ሰዎች ደግሞ ያው ታቁታላችሁ። ከቤት አይጠፋም ከሻይ ጋ የሚቀርብ ነገር ነው ግን እንደዚህ ብዙ ግብአት ስለማያስፈልገው፣ ውድ ተመልካቾች አገር ቤት ያላቸው ሰዎች ደግሞ በዚህ መልኩ ተጠቀሙ። ስራውን በጣም ቀላል ነው። አሁን ከሶስት ብርጭቆ ተጨማሪ ትንሽ ያስጨመረ ሳያው ቀጠን ያለ ስለሆነ በእጅ ትንሽ ቆንጠር አድርጌ ዱቄት ጨምር ያለሁኝ ከዚህ ከቆነጠርኩት ውጭ ግን ሶስት ብርጭቆ ነው የተጠቀምኩት። ሶስት ብርጭቆ ዱቄት፣ አንድ ብርጭቆ ውሃ፣ ግማሽ ብርጭቆ ስኳር፣ ግማሽ ብርጭቆ ዘይት የተጠቀምኩት በውሃው ምትክ እናንተ ወተት መጠቀም ትችላላችሁ። ቆንጆ ነው የሚሆነው። እንግዲህ እንዳያችሁት እንደዚህ ቆንጆ አርጌ አሽቸዋለሁኝ። ስለዚህ ወዳው ነው የምንሰራው፣ ለምን ቢኪን ፓውደር ስላለው ኩፍ እንዳይልብን። እዚህ ጋር ተለቅሞ የተዘጋጀ ሰሊጣለን እጃችንን ዘይት እያስነካን በምንፈልገው መልኩ እናስተካክለዋለን ትልቅ ከፈለጋችሁ ከፍ ከፍ አድርጋችሁ ትንሽ ከፈልጋችሁ ደግሞ በትንንሹ አድርጋችሁ ማስተካከል ትችላላችሁ። ወደ ተመልካቾች ወይ ስኳር ስላለው ትንሽ እጅ መጭጫል። እጅን ታጥቤ እንደገና መጣሁ። አሁን እጃችን ዘይትም ስላለው ዘይቱ በእጃችን እንትን ስላል ነው እንትኑ ይይዝልናል። ሰሊጡ በደንብ ይይዝልናል። እንደዚህ አድርገን ሰሊጡን ትምትም እናደርግበታለን በሁሉም በኩል። እንግዲህ ማነስ መተለቁን እናንተ እንደ ፍላጎታችሁ ማድረግ ትችላላችሁ ተመልካቾች። ከዚህም ማሳነስ ትችላላችሁ፣ ከዚህም ከፍ ማድረግ ትችላላችሁ። ይህ ፍላጎት ነው። ስለዚህ አብኩተን እንደ ጨረስን ወደው ነው የምንሰራው። ኩፍ እስከሚል ድረስ አንጠብቅም። ኩፍ ማለትም የለበትም ስለዚህ እንግዲህ በተመሳሳይ ሁሉንም እንደዚህ እያደረግን በምንፈልገው ልክ እናስተካክለውና ና ሰሊጡ ላይ አድርገን ሰሊጥ እንዲይዝልን እናደርገዋለን። ውስጡም ሰሊጥ አለው። መጀመሪያ ላይ እንዳሳየኋችሁ ሰሊጥና የእንሱን አለው። የእንሱን ሽታው እንዲወጣልን በእጃችን አሸት አሸት ማድረግ አለብን። ስንጨምረው ብዙ ሰዓት የሚፈጅ አይደለም ውድ ተመልካቾች፣ ቀላል ነው በአስራ አምስት በሀያ ደቂቃ ውስጥ እንደዚ ሰርተን የምንጨርሰው ነው። እዲያው በዚህ መልኩ እንደዚ ሰርቼዋለሁኝ። እዚህ ጋር ትንሽ የቀረ ስላለ ይህን ደግሞ እስኪ በጠፍጣፋው ሰርተን ላሳያችሁ። ይህን ደግሞ በጠፍጣፋው ነው የምንሰራው። ስለዚህ ከታች ሰሊጥ እንዲኖረው ካልፈለጋችሁ ከላይ ብቻ ማተምተም ትችላላችሁ ማለት ነው እኔ ይችን ከላይ ብቻ ነው ሰሊጥ ማረገው። እጅን ዘይት አስነካና እንዲይዝልኝ ከዛ ጠበቅ ጠበቅ ስናረገው ሊጡ ላይ ይይዛል ማለት ነው። እንዳያችሁ ከታች የለውም፣ ከላይ ብቻ ነው ያለው። እንግዲህ በዚህ መልኩ ሁሉንም ጨርሰን ኦብናችንን ከታችም ከላይም አርገን ነው የምናግለው። ግን እሳቱን ቀንስ ማድረግ አለብን። እንግዲህ እሳቱን ቀንሰ ነው እንዳይቃጠል እየጠበቅን ቀስ ብሎ በእሳቱ ቅንስ ባለው ድርቅ ብሎ እስከሚወጣ ድረስ እናበስላለን። ያቸው እንደምታወት ቆንጆ ከለር ሆኖ በሚያምር ሁኔታ ነው የበሰለው። እንግዲህ እንዳያችሁት እንደዚህ በጣም ነው የሚያምረው። እንዳልኳችሁ ከሻይ ጋር ከቡና ጋር ከፈለጋችሁት ነገር ጋር እንደ መክሰስ። አሁን ይሄ አንዱ ከአንድ ስኒ ጋር ወይም ከአንድ ሻይ ጋር እንዳያችሁት እንዴት እንደደረቀ ውስጡ ድርቅ ብሏል። ልክ መብሰሉን ስናይ እሳቱን አጥፍተን እዛው ውስጡ እንዲደርቅልን ማስቀመጥ እንችላለን። በስማም አይሰበርም። እንደምታዩት ድርቅ ያለ ነው። ይህ እንደስ ተሰብሯል። ድርቅ ያለ ነው። እንዳያችሁት ይሄ ከሻይ ጋር ቁርጥም ይደረጋል። ለብዙ ጊዜም ደግሞ ይቆያል። ግጣም ባለው እቃ ግጥም አድርገን ብናስቀምጠው ለመክሰስ ለረጅም ጊዜ ይሆነናል ማለት ነው እንግዲህ ድምፁን ሰምታችሁታል፣ ስቆረጥመው እንደ ድርቅ እንዳለ እና እንደዛ አድርገን ደረቅ ነገር ቆንጆ ነው። እንደውም ስራ ቦታ ይዛችሁ ለመሄድም ቆንጆ ነው። ቅባት ነገር የሌለው የማይሸት ነገር በፌስታል ቁጥር አርጋችሁ ሻይ ጋር ስራ ቦታ መጠቀም የምትችሉት ነው። እንደ መክሰስም፣ ጠዋትም እንደ ቁርስ ስቸኩሉ፣ ለብዙ ነገር የሚያገለግል ነው። ስራውን በጣም ቀላል ነው። ሞክሩት፣ ውድ ተመልካቾች። እኔ በጣም ወድጄዋለሁኝ። እና በዚህ መልኩ በሰሊጥ በቀላሉ መስራት እንችላለን። ይህንሱን ለማታገኙ ሰዎች ይህንሱን አለመጨመር ትችላላችሁ፣ በሰሊጥ ብቻ መጠቀም ትችላላችሁ። ይህን ይመስላል በተመሳሳይ